እንግዲህ የተከተፈ ቲማቲም ጨምራለው።

ወላ እንቶ ከሜን ጀርበዋው ክሎ ክትርሳ ሀየን ብልሸት ወይ ብልሳ እኔ የሰራሁት ዛሬ እዚህ ጋ የስንዴ ዳቦ ነው። ድሮ እናቶቻችን የሚጋግሩት እጅግ ተወዳጅና ምርጥ የሆነው የስንዴ ዳቦ ነው። እንግዲህ ያለቀጠል ነው፣ አጋገሩ ደግሞ በሌላ ጊዜ ላችሁ መጣላለው። እኔ የስንዴ ዳቦ በሾርባ በጣም ስለምወድ ነው እንግዲህ የዶሮና የአበሻ ዶሮና የግሪን ፉዶች ሹርባችን ይሄው እንግዲህ በጣም ደስ በሚል ሁኔታ ደርሷል። በማንኛውም ምግብ ይኔ ናና ስለምወድና ነጠባ አድርጌበታለሁ ማለት ነው። እናንተም ሰርታችሁ ሞክሩት እጅግ ተወዳጅና ጣፋጭ ነው። በብርድ በሆነ ጊዜ፣ በጣም ቅዝቃዜ በሆነ ጊዜ ለሰውነታችሁ ጠጋኝና አስፈላጊ ነው። ወዳችኋለሁ። ሰላም ለኢትዮጵያ፣ ፍቅር አንድነት ለህዝባችን። እባክዎ እጅዎን መታጠቡና አካባቢውን ንጹህ መሆኑን

ዲያ ሀበሽዬ ድያ ሀበሽዬ መፊምን ነው የሀበሻ ዶሮ ማንንም የማንኛውም ሀገር ዶሮ ሊደርሰው ሊወክለው አይችልም። በተለይ ለሾርባ ጥብሳጥብስ የተለያዩ ነገሮች ለመስራት የሀበሻ ዶሮ የመሰለ ነገር የለም። እውነቴን ነው የምላችሁ።

ሰላም ሰላም፣ ጤና ይስጥልኝ ያዱ ኢትዮ ተከታታዮች ውድና ውድ የሆናችሁ ክቡራን እንዴት እንደናችሁ? ከነገ ሁሉ ሰላም እግዚአብሔር ይመስገን። ዛሬ እሽላችሁ የመጣሁት እጅግ በጣም ጣፋጭና ተወዳጅ የሆነ ሾርባ ለሰራና ያው ማለት ነው። ስለዚህ ገና በዝግጅት ላይ ስላለው አብረን እንከታተል።